ምናልባት የአንቺን ባል ሊሆን ይችላል። ቀጠል እማመጣብሽ። ባልሽስ ባልሽስ የአንቺ ባልና የአንቺ ሞቱ ጋር እንዳለ አታውቂም? የኔን ሴል አውጥቼዋለሁ፣ ሸጥኩት። አልኩሽ እኮ ባይዋን፣ ጌቷን ፍሪ ነው፣ ሴል ላይ ነው። ሂጂና ግዢው። ምን አባሽ በዚህ የምታለቃቅሽብኝ። ሲመቸን እንኖረለን፣ ሳይመቸን ጉድላ ግጆ ናታ። በተለይ እንዲህ እንደኔ ደግሞ ሀብታም ከሆንሽ ችግር ነው፣ ችግር ነው። እንደኔ እንዲህ ሀብታም ከሆንሽ ፈላጊሽ ብዙ ነው፣ የሚያየሽ ብዙ ነው። እኔ ህይወት ይሰለቸኛል ብዬ እኮ ነገርኳችሁ እኔ በጣም እኮ ነው የማዝነው፣ ጋይስ ለናንተ ለናንተ፣ በተለይ እኔና ባሌ እኔና ቦይ ፍሬንዴ በጓደኝነት ከተዋወቅነ ስምንት ዓመት ትለኛለች። ስለዚህ ስምንት ዓመት ሙሉ አንድ ፊት ማየት አልችልም፣ ይሰለቸኛል። ታንቀሽሙች ምን አባሽ ታመጫለሽ? በትዳር ሰላሳ ዓመት? ውይ ውይ! አንድ አይነት ፊት አልችልም። ታንቀሽሙች ሙች። እኔ በህይወት በኖርማል ህይወት ስልቹ ነ። እኔ ያልሰለቸኝ ነገር በህይወቴ ካለ ልጄ ብቻ ነው። የማይሰለቸኝ ነገር እስካሁን ያልሰለቸኝ ልጄ ነው።

ሌላኛውን ሸበላ ቆንጅዬ ደግሞ ሰሞኑን መዝዤ ከሆነ ሀገር አመጣብሻለሁ፣ አሳይሻለሁ። ጠብቂ ጠብቂ፣ ደግሞ ላሳይሽ፣ ላመጣብሽ እኮ ነው። ደግሞ ያኔ ባሌ ነው ብለሽ ነው ያሉሽ የልጅ አባት ነው ትለኛል። ትመጣና እንደ መድኃኒዓለም ልጅ እንሳሽ አረገና መጣባት አድገና አንድ ቆንጆ እዚህ ቲክታክ ላይ አንድ ቆንጆ ወንድ ካስቀረሁልሽ እኔ ጉቺ አደለም። አንድ ቆንጆ ወንድ መትሽ የምታይው እኮ ነው ያኔ ሻወር እምትወስጂው ያንን ገፈርሳ ባልሽን ሲያስጠላሽ እንኳን ቆንጆ ወንድ እኔ ቤት አንድ መትሾፍ የምታደርጊው ማን ቀረኝ እንዳለ ቆንጆ ወንድ እርድሬልሽ፣ አንድ የማመሸው እዚህ ገስት ላይ ትመችኛለሽ ያለሽ ሲለኝ ነው እኮ የሚያመሸው። አንዱ እኮ ባልሽ ነው ጊፍት ቢሰጠኝ ባልሽ በሁለትሽም እዚህ ተገስጠሽ። ጋይስ ልንገራችሁ፣ ሚስት እዚህ ትገሰጣለች፣ በሌላኛው አካውንት በዋናው አካውንቷ እየሰጠች ባልቴክስት ያደርግልኛል እንዳታቅብዬ ነው ጉችዬ። እከል የሚለው አካውንት የኔ ነው አሁን ጊፍት የምሰጥሽ ብሎ እንዲኮንም በአእምሯችሁ የምጫወትባችሁ ዘገምተኛል አትዝገሚብኝ እዚህ እናቴ አትነካኪኝ ደግሞ። ስደት ላይ ከሁለት ወር በላይ ደግሞ በቃ ተመናፈስኩብሽ። ዞር ዞር አልኩ ምናምን ላይ ነጥላውም ለምናምኑ ሳምፕል አሳየውሽ ሳመጣብሽ እንዲህ አይነት ነው ወንድም አመጣብሽ ብዬ ዞር ዞር አድርጌ አየሩን አሳየውሽ፣ ደረቱን አሳየውሽ፣ ቁመቱን አሳየውሽ። እኔ ፈታልኩ። ከዛ በቃ ሲበቃኝ ደግሞ ጉድ ላክ ጆናታል ደግሞ ሌላ መጣብሻለሁ። ምንድነው ችግሩ? እንደ አንቺ ታዲያ ችክ ምን ችክ ብዬ እኔ ሰለቸኛል። ታንቀሽ ሙች እኔ አባቴ ካልተመቸሽ ጠዋት አግብተሽ ማታ ፍቺ እያለን ያሳደገኝ አልኩሽ። እኮ አንድ ነኝ አልኩሽ። ምን አስራ ሁለቱ ነሽ? አንድ ቤት አስራ ሁለት ሴት አስራ ሁለቱ ወንድ ተወልደክ እኮ ነው ግራ የገባችሁ። እኔ ለእናቴ አንድ ነኝ። እናቴ ሴት አንድ ሴት ልጇ ነኝ። በጣም ቅብጥ ምንቅርቅር ብዬ ነው ያደኩት። ልቃሚ ባህል ትላለች በልበል ላይ ጋጥሻው ቆመሽ ቅሬ ሳታገቢ ቅሬ፣ የሮማን ተሰማን የሮማን ተሰማን ሪከርድ ሪከርድ እዚህ ቲክታክ ላይ እኔ ነው የምሰብረው። እንግዲህ ምን ታመጪ? የሮማን ተሰማን ስድስት ነው ያገባችሁ ብላችኋል አይደለ? የሮማን አይ ሰባት ከሆነ ሌላ የሚሰብርብኝ ይመጣል። ዘጠኝ በማግባት እዚህ ቲክታክ ላይ ሪከርዱን እኔ እሰብረዋለሁ። ማንክ ምን ታመጣለህ? አዎ ማንሽ ምን ታመጫለሽ? እሰብረዋለሁ ከአንድ ሰውዬ ጋዛ እየተቀጣቀጥሽ የምትኖሪ ሴትዮ፣ ሶሪ አፍሪካ፣ በዘነዘናን በመክተፊያ በመክተፍ የምትፈለጨዋ ሴትዮን ያደለሁም፣ የኔናት፣ እሰብረዋለሁ ሪከርዱን። እያዳሜ ባልሽን አጥብቀሽ ያዥ፣ መጥቼ ብሻለሁ። አለቅ መጥቼ ብሻለሁ። ከእጅሽ ነው ፍልቅቅ አርጌ የምወስደው። ሙሽ እስኪመጣ ጠብቀዋለሁ። ሃኒ ቤቢ እኮ ነው የምንባባለው። ከባልሽ ጋበ ውስጥ ልቃሚ አብዥን ስከብቻ አጠጣሻለው። ሰ እርዳታ ብገሰጥ ግን እንዳላየነው ቤቱን እስክሮ አድርጋችሁ የምትሄዱት አስመሳይ ስለሆናችሁ ማለት ነው። ያን ደግሞ ተቀብለን ነው የምንመጣው። እዚህ ጋር መታ ወድሻለሁ፣ የምትለኙላ ትወደኛለች እንዴ? ማስመሰል የስራው ባህሪ ነው። አለቀ። ማስመሰል የስራው ባህሪ ነው፣ የስራው ባህሪ ነው። ተቀበይ። የሆነ ቀን ደግሞ ክርብት ብያ አንቺ በምትፈልጊው ሰው ጎን ሆኜ ታኛለሽ። ስ ቢዝነስ የሆነ ነገር ሞቅ ካለ ወደ ሞቅ ወዳለው ነው የሚሄደው ተቃዋሚሽ በዛ ካለ ወደ ተቃዋሚሽ ነው የሚሄደው ወዳጅሽ በዛ ሲል ደግሞ እንከረበታለን ምን አባታችሁ ማን ልታዙ ነው ልንቀና ግድ ነው ሲያልፍላቸው ወያሮ ኬ አፕሪሽት እናደረጋለን እናደርጋለን ሲበልጡን ግን አንወድም። ይሄ ሀቅ ነው መሬት ላይ ያለ እውነት ነው ታንቀሽ ሙች አንዷም እንድትበልጠኝ አልፈልግም አንዷም ከኔ ተሽላ እንድትታይ አልፈልግም እንዲያልፍላ ሲያልፍላት ግን ችግር የለብንም ይሄ ነው ያለው ነገር ለምን እውነት ይደብራቸዋል ለምን በእውነት ያስጠላቸዋል? ይሄ እኮ ምድር ላይ ያለ ሀቅ ነው። ምንም እኮ ድብብቅ እኮ የለው። ያው የትኛውም ሴት ስላለፈልሽ የሚደብራት ሴት የለችም፣ ግን እንድበልጫት አትፈልግም። ልክ ስበልጫት ነው አይኗን የምትገልጠው። አዎ ይሄ ነው ያለው ነገር። ስለዚህ መታችሁ በዚህ ገብቶ በዚህ ወጥቶ ምናምን አትበሉ። መበለጥ የምትፈልግ ሴት የለችም። ጓደኛሽ ትበልጥሻለች ተብሎ እንዲነገራት የምትፈልግ ሴት የለችም። ጓደኛዋ ቢያልፍላት ግን አይደብራትም። ከዛ ውጭ ግን ጓደኛዋ እንድትበልጣት የምትፈልግ ሰው የለችም። ይሄ መታችሁ የሌለ አትቀባቡ። እንትናን ነው ሞቼ ነው የምወደድ? ሞተሽ ወደድሽ ቤተሰብሽ፣ ሞተሽ ወደድሽ ልጅሽ፣ ሞተሽ ወደድሽ ወንድሞችሽ፣ ሞተሽ ወደድሽ ምንድነው? የማንንም መንገደኛ፣ ፕላትፎርም ላይ ያለ ቲክቶከር ሞታችሁ የምትወዱት ከኔም ጭምር። እኔ ታስቁኛለች። ሞቼ ነው የምወደድ ስትሉ ምናስ ሞተሽ? እኔን ለመውደድ መሞት አይጠበቅብሽም እኮ የሆነ ቀን በሆነ ነገር ብንጣላ እኮ ገልብሻለሁ ማሀይም ነው የተሰበሰብነው። አንድም ፊደል የቆጠረ የለም አልኳችሁ። ምንድነው ማሀይም ሞታችሁ የምትወዱት ሰው። እንዴት ማሀይምን ሞቶ ይወዳል? የትኛው እውቀታችን? ብዙዎቻችን ካፒታልና ስሞሌ ድማናቅነ ነገርኳችሁ። ውሃ ገደሉ ብቻ ነው የተሰበሰበ ነው ወይስ እዛ ተሽከርካሪ ወንበር ላይ ቁጭ ብለው ስታዩቸው መንግስት፣ ለከፍተኛ ስራ አምኖባቸው ከሀገር ውጭ የላካቸው መስሏችሁ ነው። እየተሽከረከሩ ወንበሩ ላይ ቁጭ ብለው ስታዩቸው መንግስት አምኖባቸው ለትልቅ ስራ ከሀገር ውጭ የላካቸው መስሏችሁ ነው። ድንቁርና ነው። ሽቀላ ነው። እዚህ መጥተሽ እኔ ልጋግሽ ናት ቦትችብኛ እንዴ ምን አስባችሁ ነው እንደዚህ ስትሰጡ? ስትሰጡ ነው እኛ ስሜታችንም ሞራላችንም ነቃ ነቃ የሚለው እዚህ ዝግም እያላችሁ እየተቀመጣችሁ አበሳችን እናበላችሁ። ሄሎው ይ ወይ እኔ ቆንጆ እንዴት ነሽ? ኡኙ ጋ ኡኙ ጌ ነኝ ብለህ መጣ ይመችግ። በጣም ተመቸሽኝ። እግዚአብሔርን እንደ ዛሬ ስቄ አላውቅም።

ብናገር ቦለክ ይሆን ብናገር እሰናበት ይሆን ምናምን ብለሽ የምትሆን እኮ ነው። እኔ በይፋ እኮ የተናገርኩልሽ ምን አባሽ። አዎ እኔ የተናገርኩልሽ እኮ በሆድሽ ዋጥ አድርገሽ ችለሽ የኖርሽ የተናገርኩት ልትናገሪ እየፈለግሽ ወይ ቦለክ አለው ወይ አያስቀምጡኝም ወይ ይነሱብኛል ያልሽ መተሽ ኮመንት ላይ ስጽፊል መልስ ሰጥሽ። ያ ብዙ ሰው ትክክል ብሏል። ብዙ ሰው ልክ ነሽ። አዎ ሀቅ ነው። ነጭ ነጭ ሆን ጉችዬ፣ አይቼዋለሁ ብዙ ኮመንት፣ አዎ የብዙ ሰው ኮመንት አይቼዋለሁ። ሀቅ ነው ጉችዬ ብላቸዋለሁ። ያ እንዴ ትክክል በልዋ ጎበዞች፣ የስ ትክክል። ሀቁን እኮ ነው የተናገርኩት። አፍናችሁት የኖራችሁትን መናገር እየፈለጋችሁ ላለመናገር ጸጥ ያልሽውን ስትናገሪ መልሱ ሰጠሁሽ። በቃ አዎ፣ ምን አባታችሁ። ይሄ ነው ያለው ነገር እናንተን ደግሞ ወደ መስመር እናንተን ደግሞ እንደፈለግና እንዴ ምንም አግዳችሁ ደግሞ ኮመንታተር እንደፈለግንም የምናንሸራሸራችሁ ሰዎች ደግሞ እናንተ መታችሁ፣ እኛ ልታንሸራሽሩን ትፈልጋላችሁ እንዴ? እኛ ስንነዳችሁ እንዳልከረነ። እኔማ ለአርደው የገዛሁት በግ እየጮኸ አይረብሸኝም። እንደዛ ኮን የሆናችሁብኝ ያ ስንቱን እንደው ስንቱን ጭንብሉን አስገለጥን። ፎዝዬ ቴንክ ዩ። ተንቀሳቀስ ተንቀሳቀስ አዳሜ ተንቀሳቀስ። ሃፒ ማዘርስ ዴይ ጉቺዬ። ዛሬ ነው እንዴ? ማዘርስ ዴይ ጋይዝ ዛሬ ነው እንዴ? ማዘርሻለቆ ጥርስ እሱ ልኬት እንደመጣልኝ አላቅም። እሱ ልኬት እንደመጣልኝ አላውቅም። ዛሬ ማዘር ስዴ ነው እንዲ? ሀፒ ማዘር ስዴ እያላችሁኝ እንጂ እየላካችሁ እንዲ ዝም ብሎ ሀፒ ማዘር ስዴ በጽሁፍ አለ። ቱሞሮ ነው እሺ። ታዲያ የመግቢያ የለም እንዲ ሜርዬ። እንቁራሪት የመሰልሽ ሴትዮ ትለኛለች። እኔን እኮ ነው ተገስጠሽ የምታይኝ፣ እኔን እንቁራሪቷን፣ እኔን ተገስጠሽ ቁጭ ብለሽ የምታይኝ እንዴ ምን ሆናችሁ ነው? እኔን እኮ ግስጥ ብለሽ የምታይኝ። አማራጭ የለሽም። አንዳንዶቻችሁ ከባላችሁ ስትጣሉ ሁላ እንደ ማጽናኛ ነው የምታይኝ። እኔ መተሽ የምታዳምጪው ከባሌ ስትጣይ ሲከፋሽ ሁላ ስትቀጠቀጭ ያደርሽ ቀን ሁላ እኮ እኔን እያየሽ ነው የምትጽናኝም። እንዴ አይንሽን ስወደው፣ የእኔ ቆንጆ የታወቀ ነው። እኔ እኮ ከቤተሰባችን አይነት ሲታደል አንደኛ ነን። ምን የእኔ የወንድሞቼን ባያችሁ

ከደረስሽባት ትረግጥሻለች፣ አለቀ ስትንዘባዘቢ ታጠጣሻለች። ከዛ ውጭ ደግሞ የሰው አንደኛ ብራንድ እኮ ነች ማሜ ብራንድ፣ ልኳን የምታውቅ ሴት ብት ከሴት ሁላ ሴት። የመጀመሪያው እኮ ቲክቶክ ላይ ኪችኗን ገብታ ያሳየችን እኮ እሷ ነች። ኪችን ከፍታ ያሳየችን ማሜ ነች። ምን ድብብቃለሁ፣ ቤት ከፍታ ኪችን ከፍታ ኩ ህይወት ያሳየቻችሁ ማሜ ዳኛው እኮ ነች። ሪያሊቲ ሾው እኮ ያየ ነው ከማሜ። እንዴ ምን ሆናችሁ ነው? ለምን ይደብራችኋል? ማሜ ቆንጆ ነች ስል አንቺ ሚካኤል የረገጠውን ሰይጣን ትመስያለሽ እኮ እያልኩሽ አይደለም። አይ እኔም ቆንጆ ነኝ ብለሽ በቪዲዮ ገብተሽ ራስሽን ማሳየት ነው። እኛ የናይጄሪያውን በረኛ እንደምንመስል እኮ ቤታችንን ከፍተን ስላያችሁን ነው። በህይወት ዘመንሽ ፕሮፋይል ፒክቸር ያላረግሽ የሆነች የህንድ አክተር ፕሮፋይል አድርገሽ በዩዘር መታይ ስትሳደብ ለአንቺ መልስ የለንም። ምክንያቱም ሰው እንዴት የራሱን ፎቶ ይፈራል? ወይ ደግሞ የሆነ ሰው ፎቶ አድርጋችሁ የምትዞሩ ናችሁ የምትሳደቡት ህይወትም ታሪክም መንገድም የሌላት። ይህ እኮ ነው ያለው ነገር እንዴ ፊት ለፊት ወጥቶ የታይ የሚታይን ሰው እኮ ሄዝቴት ማድረግ ይደብራል። አንድ ቀን ሳትታይ አንድ ቀን ጭንብልሽን ሳከፍች። ጭንብላችሁን ሳከፍቱ ማውራት ይከብዳል። እንዴ መሆናችሁ ነው። እኔማ መድኃኒታችሁ እኮ ነኝ። እኔ የማሜ ውበት ቢኖረኝ እኮ ነገርኳቸው፣ አንድሽ እዚህ ላይ አትኖሪም። በአጭሩ ነገርኩሽ እኮ ማሜ የሆና እድል ሰጥታችኋለች። ገብተሽ ትቆምቻለሽ። ታወር ያለሽ እኔ የማሜ ዳኘ ውበት ቢኖረ አንድሽ እዚህ ቲክታክ ላይ አትቀምጭ። አንድ ቀንም ቁጭም ብዬ አላጓራችሁ። ሁሌ እንደ ቆምኩ ነው። ሁሌ ቆሜ ስሽከረከርብሽ ነው የምታይ። እንደው እግዚአብሔር ሳይደግስ አይጣላ። ለእኔ ያልሰጠኝም እንጂ ቢሰጠኛ በቃልሽ እባቤ ልቡን አይቶ ግር ነሳው ነው። እኔ እንደማሜ ቆንጆ በሆን የቱ ጋር ላስቀምጥሽ? ምን ልትሰሪ? እንዴት ብለሽ ትቆምቻለሽ? ቀንና ማታ ህይወትሽን እንድጠይ ነበር ማረግሽ። ቀንና ማታ ምን እንደምታለቃቅሽብኝ ምን እንደምታለቃቅሽብኝ። ፕሮ የምትሳደቡ ማናችሁ? ፕሮፋይል የሌላችሁ ፎቶ የሌላችሁ መንገድ የሌላችሁ ህይወት የሌላችሁ እናንተ እኮ ናችሁ። በቪዲዮ ግቢ ብልሽ አከፍችን ቪዲዮሽን። ምድረ መጪው ዘመን ፊት አትከፍቱ እንዳለ መጥሽ የምትሳደበኝ ኑሮ ሀያ ለባዶ የሚመራሽ ኮነሽ ህይወት ጥሎ በተነሳ ይሆነባችሁ ህይወት ጥሎ በተነሳ የሆነ ብሽኩኖች የምትሳደሉ፣ ይህን እኮ ያስቸገረ እኮ እናንተ እኮ ናችሁ። ሌላ እኔ የምናገረው ነገር የማይወክለው ሰው እኮ ስድብ አይሳደብም። ከተሳደባችሁ ጋይዝ፣ ከተሳደባችሁ የምናገረው ነገር ይወክልሻል ማለት ነው። ስሳደብ ስድብ ከተሳደባችሁ ዳትሚስ፣ እኔ ማወራው ነገር አንቺን ነው የሚወክለው ማለት ነው። እግዚአብሔር ካልተሳደብሽ አንቺን አደለም። አቤት ካላችሁ የማወራው ነገር አንቺን ነው የሚወክለው ማለት ነው። ህይወትሽን ስነግርሽ ነው መልስ የምትሰጭ ወንድም አለም ይልሃል። ወንድም አለም አይዋ፣ ወንድምየው ናስኪ። ግብ አባቴ እዚህ ልጋጋችሁን የምጎትቱብኝ ሰዎች በስታችኋል። በባዶ ቴንኪው ኪኪ ይላል። ረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረረ በጠዋት ሰርፕራይዙ በስቷል፣ ሰርፕራይዙ በስቷል። ገባ ገባ እያላችሁ ለቀቅ ለቀቅ እያደረጋችሁ እንዲህ ለምን እንደሚያማቸውን ያላቅ ለምንድ ነው የምትታመሙት እኔ አሁን ለምሳሌ የሆነ ሰው የሆነ ነገር ቢናገር ሄዱዬ? ቴንኪው። ዛሬ ግን አጭሻለሁ፣ እንዲ መርቂያቸዋለሁ። እንዲ እስኪ ንገሩ። ለራሴ ለቤቴ አጭሻለሁ፣ ለእናንተ አጭሻለሁ። እንዲ አጭሻለሁ ወይ ለእናንተ? እስኪ ንገሩ። ወንድም አለም፣ ወንድም ያው ቴንኪው፣ ቴንኪው፣ ቴንኪው። አይጠመጎጥ ትለኛለች፣ ፕሮፋይል የሌላት ሴትዮ ተከታተሉ ካላትም። ብዙዎቻችሁ ህይወታችሁን ፕሮፋይላችሁ ይነግረናል። ፕሮፋይል ፎቶ ካለሽ እራሱ ወይ ወደ ኋላ ዞረሽ ነው፣ ወይ ወደ ጎንነሽ፣ ወይ ግራ ገብቶሻል። ይሄ ነው። ምን ሆናችሁ ነው? ሀቅ ለመነጋገር እኮ እኔ የአይኔና ጥርሴ ከንፈሬ ብቻ ይበቃል። ምን ሆነሽ ነው? የቆምኩ እንደው ደግሞ ትደነግጫለሽ። ምን ገባቢ መሰልኩሽ እንዴ? ምድረ ገባቢ አጭር በዘሬም የለ፣ ባይዘዌ በዘሬም አጭር የለ። የቆምኩ እንደሆነ እንዲ ያለ ነገር እኮ ነው የማሳይሽ። ያዩኝ ንገሩ፣ ያዩኝ ንገሩሽ። ከቆምኩ እንደዚህ ያለ ነገር ነው የምታዩ። የእኔ ፍቅር ሶፊዬ አሁን ክፉ አታነጋግሩኝ፣ እንግዳ አለብኝ ታያለሽ። አሁን ክፉ አታናግሩኝ። አዳሚ ሶፊዬ፣ አሻንጉሪቱ ቀርቶ አንተ መተባቀፍከኝ። ፍቅራዊት ጉቺ ሶፊሻ ቁሚ። አሁን አንቺ ሴት ነች፣ ለአንቺ ቁሚ ምላሳይሽ እኔ እኮ ሴቶቹ እራሳችሁ ትመሰጣላችሁ እንዴ፣ ሴት ስታዩ እነ ሪምጎልድን ጠይቂያቸው። ያዩኝን ሪምጎልድ ባካን አይታኛለች። እነ ህዊን ጠይቂያት። እንዴ ምን ሆናችሁ? የህዊን የባሏን ጓደኞች አረቦቹን እኮ ሌሽ ማሌሽ እኮ ነው ያረኳቸው። ሳዩ ማሻላ እንዳለ ነው ከሬስቶራንቱ የወጣውት። አረቡ ማሻላ እንዳለንብሎ ወይኔ ፍቅር እንዴት ነ ምን ሚልሽ? አማርኛውን ኬት ነው የምታመጪው?

አንቺ በቃ እኛ ምን እንደ ኢትዮጵያ ቴሌቪዥን ጋዜጠኛ እንደ አማረማሙ እድሜ ዘላለምን እዚህ ቲክታክ ላይ ያለክ ወንድ ከወገቤ በላይ ከወገቤ በላይ እንዳይቀኝ ነው የምትቀረ አለቅ። እዚህ ጋዜጠኛውን አማራ ማሙን ታቁታላቸዋል ወይ? ግዛው ዳኘ የኢትዮጵያ ቴሌቪዥን ጋዜጠኛ ነበርት። እንደሱ ከዚህ በላይ ነው የምታይ። በአካል ያገኘኝ ግን ያየውን ይነግርሃል። ጆከርን ጠይቁት። ጆከር አይቶኛል፣ ጠይቁት። ጆከርን ይነግራቸዋል። ምድረ ልቃሚ ገባቤ ደግሞ ከኔ እኮ ልትሆኑ ምን ይወጣልሻል፣ እንጂ ይሄንሽ የእስማኤልሽ ብቻ ይበቃል። ሶሚያ ስለምትወደ ነው ትላለች። እሱ ነው መሪያውን ገና ሰው እንደዚሁ ነገርኳችሁ፣ እንደ አማረ ማሞ ከዚህ በላይ እንዳያችሁ ነው የምንጨርሰው። ቲክታኩን ከዚህ በላይ እንዳየች ነው የምልግሽ። የቀመሰ ያቃል። የሚላለ ደግሞ ወይ ጌታ ወይ ዛሬ፣ ቀን ሶፍዬ እናንተ ጋር ስንሳ ነው? የኔ አባት ያንተን ባወራ ይሻለኛል ስንሳ ሰዓት ነው? መሽቶ ነው፣ ነግቶ ነው? ስልክ ገባ። እኔ ከቆምኩ እናንተ ልትቀመጡ ነው። ከባድ። በመሀል ስልክ እየገባብኝ ነው። እሺ፣ ያ ገባኝ። እናንተ ጋር ነግቶ ነው፣ መሽቶ ነው? አባት